ወይነም ሰላም እንድን ላይ የተከበራችሁ ይቻላል ቤተሰቦቻችን ሰላም ብያችኋለሁ። ሰላማችሁ በያላችሁበት ቦታ ብዙህ ትበልልኝ፣ ሀገራችንን ሰላም ያረገበል። እንግዲህ ዛሬ የመጣሁበት ምክንያት ደግሞ ጋዲሴ ያለችበትን ቦታ ጋዲሴ ቢታሸሻት ነው ወይ ምናምን እያላችሁ ነው። እኔ ጋዲስን ለማሸሽ ሳይሆን እዚህ ጋ ሁሉም ተይዞ ነው ያለው። ታቁታላችሁ ሁሉም ነገር ቪዲዮ እየተለቀቀ ያለው ሁሉ እያያችሁ ነው ያላችሁት። እና ጋዲስን ለማሸሽ ሳይሆን እኔ ሙከራ ያደረኩት እሷ ይዣት ከወጣው በኋላ እሱ ያለበትን ቦታ ያለበትን ቦታ እኔ ብቻዬን ፈላልጌ ምንም ነገር ያደረግኩት ነገር የለም፣ እየፈለግኩት ነበር። እናቷም ያለችበትን ቦታ በስልኩ ላም እያፈላለኩ ነው ያለውት፣ ግን ብቻዬን ላድርገው ምን ነገር አልቻልኩም። ምክንያቱም ቋንቋ በጣም ችግር ነው እኔ ያለው እና አረብኛም ብዙ ትረት ተደርገ ኦሮምኛም በዛ ላይ አልችልበትም። እና ጋዲስ ብትወጣ እሷ እዛ ጋ ተቀምጣ ምንም ነገር የምታደርገው ነገር የለም። እያሰቃየቻለ ልጅቷ አሁን ላይ ያለችበት በጣም ከባድ ሁኔታ ላይ ያለችው እና ና እሷ ያሲሜ ዛ ዛ እያሰቃየቻት ነው እንጂ ምንም ነገር እያደረገች አይደለም። እዚህ ጋር እሱም እየተሰቃየ ነው፣ እዛ ጋር ሱም እየተሰቃዩ ነው። ሁለቱም እየተሰቃዩ ነው፣ መሀል ላይ ያሉት ማለት ነው። ጋዲሴ ብቶታ ቡርቱቡን ለማውጣት ይረዳናል እንጂ ምንም እዚህ ጋር ጋዲሴ ይሻል ቡርቱ ብዛ ጋር እንድቀጣ ወይም እንድያዝ ወይስ እንድቀጠቀጥ አደለም ፍላጎት። ጋዲሴን ካወጣዋት በኋላ ልክ እሱም ፍለጋ እንወጣለን እናዚሁ ደግሞ እንዴት ማርካ ሁሉ ስልኳ አይሰራም። ከጋዲሴ ወስጀባት ነበር ስልኳ ምንም ነገር ላገኝ አልቻልኩም። ያለችበት ሎኬሽኑ አስፈልጌ ነበር ምንም ነገር ምንም ነገር ነገር ነበር ፖሊስ ጣቢያ እየፈለጓት ነው ያሉት፣ ግን ነገር ይረዳኛል ብዬ ስላሰብኩት ነው። ጋዲሴን ለማስወጣት የሞከርኩትኝ ጋዲሴን አሸሽቻት ወይስ አውጥቻት። እኔ እዚህ ጋር እንትን ለማለት ያክል አደለም፣ ለማለት ነው እንጂ ብዙ ኮመንቶችንም እያነበኩ ነበር፣ በጣም እየሰደባችሁኝ፣ እየተናገራችሁ። እኔ ጋዲሴን የማሸሽበት ምክንያት ነቢልን ለማውጣት እንዲያግዘኝ ነው። ሰዎች በዩቱብ ግን የሚታወቅ ነፍ እና የማታወቅ ጉልቱቲ የሚለው ላይ ገብታችሁ ማየት ትችላችሁ። በጣም ምርጥ እና ጥሩ ልጅ ነው የምር ነው ብላችሁ እሱ እሷን ለማገዝ በገባ ነው ይሄን ሁሉ እየደረሰበት ያለው እና ይሄን እሱ ለእሷ ብሎ እንደዚህ እየተሰቃየ እኔ እሷን አውጥቼ እንዴት ነው ምታው? እና እሱንም ለማገዝ ያክል ነው እንጂ እኔ እሷን ብቻ የማወጣ ምክንያት የለኝም። ሲጀመርም ከእሷ ጋር ብዙ ነገር አሳልፈን ሊሆን ይችላል ነገር ግን ሁለቱ ለማገዝ ነው እንጂ እኔ እሷን ብቻ አውጥቼ እሱን የሚተው ለመተው አይደለም እና የምትሳደቡትን ደውላችሁ የምትናገሩ ሰዎች አባካችሁ መጀመሪያ ለማወቅና ለመረዳት ሞክሩ፣ ዝም ብላችሁ ከምትሳደባችሁ በፊት። እና አሁን ላይ ደግሞ ጋዲሴ ትክክል አይደለችም። ኖርማል ጭንቅላቱ ትክክል እየሰራ አይደለም። አምሮችሽትን ያደረገ ነው። በጣም የሚያሰቃየቻት ነው ሴቱ እና ምን ማድረግ ሁላ ግራ ነው የገባኝ ማለት ነው። በጣም ሴቱ ማ አስወጣት ያለች እንዳትመጭ ከዚህ በኋላ ብላኛለች እዚህ ጋር እሷን ስፈልጋት ምንም ነገር ላገኝ ያልቻልኩ ሴቷን ልጁ የት እንዳለ ላገኙ አልቻልኩ። እና በቃ ማነሹ ላይ ነው ደው የላት ማለት ነው። ይሄን ያክል እየተሰቃየች ነው አሁን። እንዴት ነው ማግኘት የምችለው እሷን ነው? እና በእኔ ቦታ እናንተ ሆናችሁ ብታስቡ እንዴት ነው የምታደርጉ የምረኝ መሙላችሁ ጓደኛ በቃ ልጅዎች ጭራሽ ራሱን አታለች። እና አሁን ላይ ደግሞ በአውጣት ኖሮ አሁን እዚህ ጋር በጣም እየተሰቃያች ያለች እና በርበሬ ሁሉ ላይ ያጠነቻት ነው ያለችው። እኔ በአውጣት ኖሮ

ይሄን ሁላ ያደረገች ለምንድን ነው እሷን እንትን የምትይው? እንዴት ነው የምታስወጫ ምናምን? ሌላው በቀርሽ ይሁን። እሷ ጭንቅላቷ ሴቷ ትክክል ስለ ነው። ሁሉም እዚህ ሀገር ያሉ ሲጀመር አይምሮችን ስለምነካቸው ነው። ግን እዚህ ጋር የምትመለከቱት አንደኛ ውሸት ነው። እንደዚህ እናንተ የምትለቁት ቪዲዮ ምናምን ውሸት ሲጀመር፣ ውሸት እንዴት እዚህ ጋር እየለቀቅን፣ ይሄ እውነተኛ ነገር እየለቅቅን ውሸት ነው ምናምን ብላችሁ ያለ ትን ትላላቸው የሚለቅቀው። እኔ ፖሊስ ዳባ ሄደሽ እንደዚህ ያፓሪጌ ምናምን ፖሊስ ዳባ ሄጃለሁ ነበር ምንም ነገር ሎኬሽን፣ ያለችበት ቦታ ሴቶ ልትገኝ አልቻለችም። እዚህ ጋር ደግሞ ጋዲሴ ያለችበት ቦታ በጣም እየተሰቃየች ነው። ሁሉም ነገር እንትን እየረቀቀ ነው፣ ቪዲዮ እና እባካችሁ እዚህ ጋር አሁን በጣም እየተሰቃየች ነው። በዛ ላይ ደግሞ በቃ እንትኑ ብሏል፣ ተቀያይዳለች ልጅቷ እና በቃ በዛ ላይ ያስሚ ጭራሽ ጭራሽ አማርኛ ባለ ነገር ምንም ነገር ምንም ነገር አልሰማኝም።

ልጅቷ መጀመሪያም ስትጀምርም ከመጀመሪያው ማለት ነው፣ ልብ ድካም አለባት፣ በሽታ አለባት። ስትጀምርም ልጅቷ ከመጀመሪያው ማለት ነውና፣ አሁን ላይ ይሄ በርበሬ ያጠነች የሆነ ነገር ብትሆን ነገር ላይ ጸጠቱ ለኛ ነው ለእኔ ነው የምተርፈው። ገባች እዚህ ጋር ባስወጣባት ና ብዬ እስካሁን ድረስ ባስወጣባት እንዴትም አድርጌ እኔ ጥዬ መምጣት አልነበረኝ። ምክንያቱ ስልኳን እናቷን ስልክ ስለተቀበልኳት ብቻ የማግኛት መስሎ ነበር። እናትሆን አገኛታለሁ ብዬ ነበር አለማ ግን እናትሆን አላገኘኋትም። ምንም ማድረግ አልቻልኩም። እና አሁኑም ድጋሚ ተመልሼ ነው የሚሄደው ማለት ነው። ካስገባቸው እሱንም እለምናታለሁ እንጂ ምንም ማድረግ አልችልም። ግን ቻላ